ማለት ነው። ቅዱስ ቤተ ክርስቲያን አሁንም ታስተምራለች፣ ትናንትም ስታስተምር ቆይታለች፣ ወደፊትም ታስተምራለች። ማወቅም ደግሞ እሷም ብቻ በመሸምደድ አይደለም፣ ጥቅሱም በመያዝ አይደለም። እግዚአብሔር ደግሞ የሚታወቅ ያለ መገለጥ እግዚአብሔር ሊታወቅ አይችልም ነው እግዚአብሔርን፣ ሐሳብ የሰው ቋንቋ ሙሉ ለሙሉ መግለጽ ይችላል እንዴ? ሰው ቋንቋም እግዚአብሔር የማይመረመር ምስጢር ነው። በነገራችን ላይ እና ይሄ ትምህርት በነገራችን ላይ እግዚአብሔር የሚያሳውቅ አይደለም፣ ስለ እግዚአብሔር የሚያሳውቅ ነው። ስለ እግዚአብሔር የምንናገረው ነገር በራሱ ሐሰት ነው። ዛሬ ስለ ምስጢረ ስላሴ ነው የምንነጋገረው። ምስጢረ ስላሴ የምስጢራት ሁሉ መሰረት ነው። በቤተ ክርስቲያን ያሉ ትምህርቶች በሙሉ መሰረታቸው ምስጢረ ስላሴ ነው፣ ወይም በስላሴ ማመን ነው። ቀደሰ ብለው ቅዳሴ ይላሉ፣ ሰለሰ ብለው ስላሴ ይላሉ ይላሉ ሊቃውንት። ስላሴ ማለት ሶስትነት ማለት ነው። ስለዚህ የእግዚአብሔርን አንድነቱንና ሶስትነቱን፣ ልዩ አንድነቱንና ልዩ ሶስትነቱን የእግዚአብሔርን ሕልውና ለሰው በሚገባ ለፍጡር በሚገባ እርሱ እንደገለጠው በቅዱሳት መጽሐፍት እንደተመዘገበው በመምህራን እንደተነገረው በሊቃውን ሲነገር ሲጻፍለት እንደቆየው ማለት ነው። ቅዱስ ቤተ ክርስቲያን አሁንም ታስተምራለች፣ ትላንትም ስታስተምር ቆይታለች፣ ወደፊትም ታስተምራለች። ማስተማር መማር፣ ትምህርት በአጠቃላይ ምን ስለሆነ በመሰረታዊነት ምስክርነት ስለሆነ፣ ስለዚህ ቆሞ አንድ ሰው ቢናገር እዚያ እናንተ ጋርም ቁጭ ብሎ ቢሰማ ምስክርነት ነው የተናገረው ተናጋሪው፣ ምስክርነት ነው የሰማው ሰሚው። ስለዚህ እንዲሁ ትምህርት ብቻ ሆኖ የሚቀር የለም። እንደ ሳይንስ አይደለም ማለት ነው፣ ትምህርት ቤት እንደምንማራቸው ትምህርቶች፣ የትምህርት አይነቶች፣ ሰብጀክቶች አይደለም ምስክርነት ነው። ምስክርነት ደግሞ ምንድነው? መሰረቱ ህይወት ነው። እኛ ስላልቀመስነው ነገር ልንመሰክር እንችላለን እንዴ? ስላላየ ነው በሃይማኖት ዓይን ስለማናውቀው በተግባር በህይወታችን ስለማናቀው ስላልተገነዘብ ነው ስለማናምነው ነገር ልንመሰክር አንች የክርስትና ምስክርነት መሰረቱ እሱ ነው እና ህይወታዊ ነው ማለት ነው። አዎ ግን ደግሞ ራሱ እግዚአብሔር እንደፈቀደ በቸርነቱ በጸጋው የራሱን ነገር ለፍጥረቱ በጸጋ በቸርነቱ ነው የገለጠው እንጂ ፍጥረት የሆነ ጊዜ ኖሮ ኖሮ ደርሶበት ከዛ በኋላ አይ ፍጥረት ከደረሰብኝማ ካወቀኝማ ብሎ አይደለም። ስለኛ የነገረን ስለ ራሱ፣ ስለኛ የነገረን። ስለዚህ ቀድሞውኑ በማን ቸርነት ነው ስለራሱ ራሱ የምናውቀው? በእግዚአብሔር ቸርነት ነው ስለ ራሱ ስለ እግዚአብሔር ያወቅ ነው የምናውቀው። አሁን በቅዱሳት መጽሐፍትም የተመዘገበው መገለጥ ነው። በነገራችን ላይ መገለጥ ይባላል በቤተክርስቲያን ጉባኤያት፣ ይሄ ቴክኒካል ቃል ነው። ያ ማለት በውስጡ ብዙ ትርጉሞችን ብዙ ትንታኔዎችን የያዘ ጉዳይ ነው። መገለጥ ሬቨሌሽን ይባላል። ያለ መገለጥ እግዚአብሔር ሊታወቅ አይችልም ነው። የፈለገ ሰው ቢሄድም በአይነ ህሊናውም ወደ ላይ፣ ወደ ጠፈር፣ ወደ ሰማያ ሰማያት ቢሄድ፣ ወደ ታች ወደ እመቀ መቃት ቢወርድ፣ ወደ ጎን እስከ አጽናፈ ዓለም እስከ አጽናፈ ምድር ድረስ ቢበር ቢነጉድ እግዚአብሔርን ህልውናውን ሊረዳ አይችልም። ይቅርና አንድ ነው ሶስትም ነው አንድም ሶስትም ነው ማለት ይቅርና እግዚአብሔር አለ ወይም የለም ማለትም አይችልም። ስለ እግዚአብሔር አለ ለሚለው ለህልውናው መሰረት የእሱ መግለጥ ነው። አለሁ ብሎ እሱ ራሱ መግለጡ ነው መሰረቱ ማለት ነው። አዎ አለሁኝ በብሉይ ኪዳን ለቀደሙ አባቶች ከአዳም ጀምሮ እስከ በኋላ እስከ ኋለኞቹ አበው ድረስ ራሱን ሲገልጥላቸው እንደነገራቸው ስለ ራሱ እንዳስታወቃቸው፣ አለሁ እኔ ነኝ ያለን የሚነግራቸው ያለና የሚኖር ዛሃሎ ወይ ሄሉ የሚባለው እኔ ነኝ ያለ ይነግራቸዋል። በሐዲስ ኪዳን ደግሞ አለሁ ብቻ አይደለሁም እኔ ራሴ አንድም ሶስትም ነኝ ብሎ አንድነትና ሶስትነቱ ነው ሲገልጥ የምናየው። ይኸውም በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰው በመሆኑ በስጋዊ ማለት ነው። ስለዚህ ስለ እግዚአብሔር የምናውቀው ቀድሞውኑም በጥንተ ተፈጥሮ ከአዳም ጀምሮ በነበሩ አባቶች ማለት ነው። በዚያ ጊዜ የሚያወቅ ነው እግዚአብሔር ራሱን ገልጦ ነው። በመላእክትም ዓለምን ብናየው ራሱ ገልጦላቸው ነው። እንደውም የሆነ የሚተረክ ታሪክ የሚታተት ሐተታ አለ። እግዚአብሔር አምላክ መላእክትን ፈጠረ እና ተሰወራቸው ይላሉ ሊቃውንት አባቶቻችን መላእክትን ከፈጠራቸው በኋላ ተሰወራቸው። ለምን ተሰወራቸው? ይላሉ እራሳቸው ይመልሳሉ መምህራን። ካልሹኝ፣ ካልፈለጉኝ፣ ካልፈቀዱኝ እኔን ለማግኘት ካልፈቀዱ አልገኝም። በባህርም ደግሞ ስውር ነኝ። በእግዚአብሔርነቴ፣ በአምላካዊ በቀዳማዊ ባህር ስውር ነኝ። ዝም ብዬ የምታይ አይደለሁም ለማለት ፈጠራቸውና መላእክትን በሙሉ ተሰወራቸው። ከዚያ በመላእክት ዘንድ ምን ሆነ ውዥንብር ሆነ አይደል ውዥንብር ሆነ ማና መጣን መኑ ፈጠረና ማና መጣን ካለ መኖር ወደ መኖር እንዲህ አይነት ህልውናን ይዘን ገንዘብ አድርገን እንድንገኝ ያደረገው ማን ነው ብለው እርስ በርስ ይጠያየቃሉ እና በአቀማመጥ ፖዚሽን በአቀማመጥ በደረጃ ሳጥናኤል በጊዜው ከነሱ ሁሉ የበላይ ሆኖ ነበር የተቀመጠው ወደ ላይ ሲያይ ማንም የለም ወደ ታች ሲያይ እንዳለ ነገደ መላእክት እየተወዛገቡ እርስ በርስ እየተጠያየቁ ያያቸዋል። ያን ጊዜ የሆነ ነገር አሰበ። አስቦም አልቀረም ተናገረው። እኔ ፈጠርኳችሁ አላቸው። አነ ፈጣሪ ሆሙ ለእሉ ፍጡራን ወአነ ገባሪ ሆሙ ለእሉ ጉቡራን፣ የተፈጠሩትን የፈጠርኳቸው እኔ ነኝ፣ የተሰሩትን የሰራኋቸው እኔ ነኝ ብሎ የመጀመሪያዋን ውሸት ሐሰት እሱ ተናገረ ነው እና ሐሰት ከዚያ ጊዜ ጀመረሽ ማለት ነው። ሐሰት ህልውኗ ከዛ ጊዜ ጀመረ። በፍጥረት ዓለም ውስጥ እሱ ራሱ በዋነኝነት ሲገለጽ ዲያብሎስ ምን ተብሎ ነው የተገለጸው? አቡሃ ለሐሰት የሀሰት አባቷ አመጻ ወጻት መዛግብትያ ይላሉ አባቶቻችን በመጻሕፍት የመጀመሪያ አመጻ የመጀመሪያ እግዚአብሔር ላይ የተነሳሳት መነሳሳት ያቺ ክፉ መነሳሳት ከመጀመሪያው አመፀኛ ከዲያብሎስ ተገኘች ወጻት ተገኘች ወጣች ይላሉ። እና ግን እግዚአብሔር ተሰውሮባቸው አልቀረም። እነርሱ ፍርዳቸው በነገራቸው እኛ ሳንፈጠር ነው ያለቀው። የመላእክት ፍርድ ምን የሚለው ፍርድ እኔ ፈጠርኳችሁ የሚለውን ምንፍቅና ክህደት የተከተሉ መላእክት ነበሩ። አይ የለም አንተ ወደ ታች አይተህ እኛን ስላየ ወደ ላይ አይተ ማንንም ስላላየ እኔ ፈጠርኳቸው አልከን እንጂ እኛ የበታቾቻችንን ፈጠርናቸውን? ብለው ጠይቀው የለም። እውነተኛ አምላካችን ስውር ነው። በቸርነቱ ራሱን እስኪገልጽልን ድረስ በያለንበት ጸንተን እንቁም ያሉ አሉ። በማን መሪነት? በቅዱስ ገብርኤል። ገብርኤል የሆን ትክክል፣ ሳጥናኤል የሆን ትክክል ብለው ደግሞ መሀል ሰፋሪ የሆኑ ነበሩ፣ የወላወሉ ነበሩ ሶስተኛ ክፍል ቅዳሴ ሰለስቱ ምእት ላይ እንደውም አራተኛ ክፍል ሁሉ አለ ይላቸዋል። አራተኞቹ ክፍሎች ደግሞ ምንም ያልመረመሩ አእምሮ ልቦ ተሰጥቷቸዋል። መላእክት በተፈጥሯቸው ማሰብ ማሰላሰል ማስተዋል ይችላሉ። ያንን የማሰብ የማሰላሰል የማስተዋል አቅማቸውን ገንዘባቸውን ያልተጠቀሙበት ደግሞ አሉ። እነሱም ደግሞ እንደዚሁ። እንግዲህ እነሱን ጨምሮ ሶስቱ ክፍሎች ተፈረደባቸው ነው። ቅዱስ ገብርኤል ና እርሱን እህ ብለው የሰሙት ሌሎች መላእክት ደግሞ በዚያው በልዕልና ባሉበት ጸንተው ቅድስና ተጨምሮላቸው ተሰጥቷቸው ክብር ተጨምሮላቸው ጸጋ ተጨምሮላቸው ኖሩ እስካሁንም አሉ ወደፊትም ለዘላለም ይኖራሉ ግን በመሃል ምን አለ በምን ተለየ ፍርዱ ይኸው እግዚአብሔር ስውር ነው በባህሪው አዎ በእግዚአብሔርነቱ የተሰወረ ማንም አይደርስበት አምላክ ነው ግን የእነሱ ሃይማኖት ከተመሰከረ ከታየ ከተረጋገጠ በኋላ የመላእክት ሃይማኖት እምነታቸው ምን እንደሚመስል ከታየ በኋላ ከምስራቅ በኩል ለይኩም ብርሃን ብሎ በብርሃኑ አማካኝነት ራሱን ገለጠላቸው። ለይኩም ብርሃን የሚለውን ድምፅ ለመጀመሪያ ጊዜ የተናገረው ያኔ ነው። ሰማያን እነማን ስለነበሩ፣ መላእክት ስለነበሩ ከዛ በፊት የተፈጠሩትን ፍጥረታት ዝም ብሎ በአርምሞ ነበር የተፈጠረው እግዚአብሔር አምላክ ካስተዋል ነው ማለት ነው ኦሪት ዘፍጥረት ላይ ነኝ ነው አሁን ግን ሚሰሙ መንፈሳውያት ጆሮዎች ያሏቸው መላእክት ስላሉ ለይኩም ብርሃን ብሎ ፈጠረ ብርሃንን በዛውም ራሱን ገለጠላቸው ያ ብርሃን ለመላእክት ምን ሆናቸው ይላሉ አባቶቻችን ጥበብ እውቀት ሆናቸው ዝንቱ ብርሃን ኮኖሙ ለመላእክት ጥበበ ይህ ብርሃን እግዚአብሔር በምስራቅ በኩል ለይኩም ብሎ ያፈሰሰው የመንፈሳዊ ብርሃን ለመላእክት በልዕልና ጸንተው ለቆዩት ለጸኑት መላእክት ምን ሆናቸው? የበለጠ ጥበብ ሆናቸው፣ የበለጠ እውቀት ሆናቸው፣ ክብር ሆናቸው፣ ጸጋ ሆናቸው፣ ጣዕም ሆናቸው። ያንን ክብር አገኙ ማለት ነው። እኛ አሁን ኖረን ኖረን በትንሣኤ ዘጉባኤ እናገኛታለን ብለን ተስፋ የምናደርጋትን ክብር እነርሱ ቀድመውን ያገኙት፣ እኛ ከመፈጠራችን በፊት ከእግዚአብሔር ጋር የመሆንን ክብር፣ ከእግዚአብሔር ጋር በጸጋ የመዋሃድ ክብር እግዚአብሔርን በስሉስ ቅዱስነቱ በአንድነት በሶስትነቱ የማመስገን ክብር በዚያም የክብር ክብር የመቀበልን እድል ያን ጊዜን የተቀበሉት ነው። አሁን እዚህ ጋር ለጊዜው የምንፈልገው የመላእክቱን ጉዳይ አይደለም። ለጊዜው የምንፈልገው ለጊዜው የምንፈልገው እግዚአብሔር አምላክ በእግዚአብሔርነቱ በዘላለማዊነቱ የሚደረስበት አይደለም። ከፈቀደ ግን ራሱን ምን ይላል ነው ይገልጣል፣ ያሳያል፣ ያሳውቃል ያሳውቃል። ራሱን ድምፁን ያሰማል። እና እግዚአብሔር ተገለጠ ሲባል የቸርነት ስራው ነው። ምንም ጥርጥር የሌለው የቸርነት ስራው ነው እንጂ ልክ እርሱ የመታወቅ ግዴታ ኖሮበት አይደለም። የሚታወቀው ሲፈቅድና ስለፈቀደ ብቻ ነው የታወቀው የሚታወቀው። እና ራሱን ሲገልጥ ምስጢርነቱ፣ ስውርነቱ አይተው አይሻርም። አይ በቃ ይሄ ብቻ ነው እግዚአብሔር አይባልም። እግዚአብሔር ማይመረመር ምስጢር ነው በነገራችን ላይ ምስጢረ ስላሴ የምንለው ራሱ ኮ ምስጢረ እግዚአብሔር ማለት ነው አይደል እንዲ እግዚአብሔር ማለት ስላሴ ስላሴ ማለት እግዚአብሔር ነው እግዚአብሔር አንድም ሶስትም ነው ስላሴም አንድም ሶስትም ናቸው እንላለን ማይመረመር የምስጢራት ሁሉ ምስጢር እግዚአብሔር ነው በውጭ ሀገር ከኢትዮጵያ ውጭ ማለት ነው በህንድ ኦርቶዶክሳዊት ቤተ ክርስቲያን የታወቁ ሊቀ ጳጳስ አሉ ጳውሎስ ማር ግሪጎሪዎስ የሚባሉ ግሪጎሪዎስ ያው ወደኛ ሲመጣ ጎርጎሪዎስ ማለት ነው እሳቸው የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ሆነው ለአመታት አገልግለው ቤተክርስቲያኒቱን አርፈዋል። አሁን በህይወት የሉም፣ በህይወተ ሥጋ የሉም። ከዛ በፊት እኛ ሀገር እዚህ አስራ አንድ አመታትን ያክል በንጉሰ ነገስት በአፄ ኃይለስላሴ ዘመን ኖረዋል። የእኛን ባህል ቋንቋ፣ እንደዚያ እንደዚያ እንደዚያ ያውቃሉ። ኢትዮጵያን ያውቃሉ ማለት ነው። ቤተክርስቲያናችንን ያውቃሉ በደንብ እና የሆነ መድረክ ላይ ተጋበዙ። መድረኩን ያዘጋጁት ምዕራባያን ናቸው። የተለያዩ ተናጋሪዎች እየተነሱ የየራሳቸውን ሀሳቦች የሚናገሩበት የሚያቀርቡበት መድረክ ነው እና ዶክተር ጳውሎስ ማር ግሪጎሪዎስ እንዲናገሩ እድል ተሰጥቷቸዋል። ቀድሞ ተነግሯቸዋል፣ እሺ ብለው እሳቸው መጥተዋል። የእሳቸው ተራ ሲደርስ ወጡና ወደዚህ ወደ አትሮኖሱ፣ እነሱ ፖዲየም ነው የሚሉት ወደ ፖዲየሙ መጡና ግራ ቀኙን ቃኘት ቃኘት ሁለት ሶስት ጊዜ ቃኘት ቃኘት ታደረጉና ስላዳመጣችሁኝ ያመሰግናሉ ብለው ወረዱ። እና ስለማን እንዲናገሩ ነበር የተጋበዙት? ስለ እግዚአብሔር እንዲናገሩ ነበር የተጋበዙት። እሳቸው ግን ወጣ አሉና ምን አሉ? ሰዎቹን ብቻ ቃኘት ቃኘት ታረጉና ስላዳመጣችሁኝ ያመሰግናሉ ብለው ወረዱ ነው። ምን መልእክት ለማስተላለፍ ፈለጉ? ስለ እግዚአብሔር የምናገረው ነገር በራሱ ሀሰት ነው። ስለ የሰው ቋንቋ ሊናገረው ሊገልጸው አይችልም። የእግዚአብሔርን አምላክነት የእግዚአብሔርን እግዚአብሔርነት የእግዚአብሔርን ሕልውና ለመናገድ የሰው ቋንቋ በጣም ደካማ ነው። የትኛውም ቋንቋ ይሁን በነገራችን ላይ ግሪክም ይሁን ግዕዝም ይሁን አማርኛም ይሁን እንግሊዘኛም ይሁን ሱርስትም ይሁን ቅብጥም ይሁን ሮማይስጥም ይሁን የትኛውም የሰው ቋንቋ ስለ እግዚአብሔር ምሥጢርነት ስለ እግዚአብሔር እግዚአብሔርነት ለመግለጽ ደካማ ነው። አዎ በእርሱ ቸርነት እርሱን ለመግለጽ ስለ እርሱ እንድንማር እርሱን የተሻለ ካለማወቅ ትንሽም ቢሆን ማወቅ ይሻላልና ትንሽም ቢሆን እንድናውቀው የገለጠልን ቃላት አሉ። እነዚያ ቃላት መጽሐፍ ቅዱስ ውስጥ ያሉት ቃላት ናቸው። መጽሐፍ ቅዱስ ራሱ የእግዚአብሔር ሀሳብ በማን ቋንቋ ነው? በማን ቋንቋ ነው? በእግዚአብሔር ቋንቋ ነው? አይደለም፣ በሰው ቋንቋ ነው። ሀሳቡ ግን የማን ነው? የእግዚአብሔር ሀሳብ እስቲ እግዚአብሔር ሐሳብ እንዴት ነው በሰው ቋንቋ የሚገለጠው? እሱ በእግዚአብሔር ቸርነት ስለፈቀደ ሆነ። ግን የእግዚአብሔርን ሕሊና የእግዚአብሔርን ሀሳብ የሰው ቋንቋ ሙሉ ለሙሉ መግለጽ ይችላል እንዴ? አይችልም። ስለዚህ ይህ የሰው ቋንቋ ሆኖ የተጻፈው መጽሐፍ ቅዱስ ራሱ ምን ይፈልጋል ማለት ነው? ሌላ በሰው ቋንቋ የተጻፈ ምን ይፈልጋል? ትርጉም ይፈልጋል። ምን ነው? ለዛ ነው። ለማንኛውም ወደ ነገሬ ልመለስ። እግዚአብሔር ምሥጢር ነው ማለት አዎ የሰው ቋንቋ ሊገልጽ አይችለው ማለት ነው። አረ የሰው ቋንቋ ብቻ አይደለም፣ ንግግር ብቻ አይደለም፣ የሰው ሀሳብም አይደርስበትም። እግዚአብሔር ለማሰብ በራሱ ጭንቅ ነው። ስለ እግዚአብሔር ስለ እግዚአብሔር ሕልውና እንኳን ስለ እግዚአብሔር ሕልውና ስለ አንድነትና ሦስትነቱ ይቅርና እግዚአብሔር ከሰው ጋር ባለው ግንኙነት የሃይማኖት የአምልኮት ግንኙነት ለሰው የሚያደርገው ተአምራት ስራው በሙሉ ተአምር ነው። በነገራችን ላይ እግዚአብሔር ለሰው የሚያደርገው ስራው ተአምር ይባላል፣ ምልክት ይባላል። ምልክትነቱ ማንን ማስታወቅ ነው? ሰሪውን እግዚአብሔር ማስታወቅ ስለሆነ ማለት ነው። እሱን ራሱ በሰው ቋንቋ መግለጽ ይከብዳል፣ ያስቸግራል፣ አይቻልም። ይከብዳል፣ ያስቸግራል የእኛ የዲፕሎማሲ ቋንቋ አነጋገር ነች። ዝም ብለው ስናረዛዝመው ማለት አይቻልም። ስለዚህ ተአምር ራሱ ተአምር ይባላል፣ መንክር ይባላል። እና እንደዚህ አይነት ቃላት በእኛ ቤተ ክርስቲያን በስተው ይገኛሉ ተአምር መንክር መድመም ግሩም እጹብ እንዲህ አይነት ቃላት ብዙ አሉ አይደል ብዙ አሉ ማድነቂያ ናቸው አዎ አንድ ሁለተኛ ደግሞ የእግዚአብሔር ምስጢርነትና የእሱ ስራ ምን ያህል የማይደረስበት እንደሆነ አመል የሚያመለክቱ ናቸው አመለካች ናቸው እና እንኳን ስለ እግዚአብሔርነቱ ይቀርና እግዚአብሔር ከሰው ጋር እንኳን ስላለው ግንኙነት ሰውን ሲረዳ ሲሰውር ከአደጋ ሲያወጣ ከመከራ ለሰው ጸጋን ሲሰጥ በረከትን ሲያድል እንዴት ባለ አኳኋን ነው የሚለውን ነገር የእኛ አእምሮ ሊደርስበት አይችልም። ህሊናችን ሊደርስበት አይችልም። እንኳን ንግግራችን ቋንቋችን ይቅርና ኮምፕሬንድ ማድረግ አይችልም። ይሄን መወሰን አይችልም አእምሯችን። ታዲያ ይህ ሁሉ ምንድን ነው? ጽሑፍ ከመጽሐፍ ቅዱስ ጀምሮ ይህ ሁሉ ትምህርት ምንድን ነው ሲባል ከማይታወቀው ከስውሩ እግዚአብሔር በጣም ጥቂት የጥቂት ጥቂት የሩብ ሩብ የሷንም ምሩብ ትንሽ ለማወቅ ማወቅም ደግሞ እሷን ብቻ በመሸምደድ አይደለም፣ ጥቅሱን በመያዝ አይደለም። እግዚአብሔር ደሞ የሚታወቀው በሷ አማካኝነት በእንደዚህ አይነት ትምህርት አማካኝነት በተግባር በሕይወት ወደ ማን በማምራት ነው ወደ እርሱ በመሄር ነው። አቅጣጫን ከኃጢአት አለም ከፈቃደ አለም ወደ እርሱ በማዞር ነው። ያን የእውነት ይታወቃል እግዚአብሔር በጸጋ ማለት ነው። እና ይሄ ትምህርት በነገራችን ላይ እግዚአብሔር የሚያሳውቅ አይደለም፣ ስለ እግዚአብሔር የሚያሳውቅ ነው። ሁለቱ ይለያያል። ግልጽ ነው አይደለም? እግዚአብሔር ማወቅ ህይወታዊ ጉዳይ ነው፣ ተግባራዊ ጉዳይ ነው፣ በጸሎት ነው። እንዲሁም ደግሞ መከራን ወዶ ፈቅዶ በመቀበል ነው። በሃይማኖት ምክንያት፣ በክርስትና ምክንያት ከኃጢአትና ከክፋት ጋር ወደን ፈቅደን ውጊያ ምንከፍት ከሆነ እግዚአብሔር ያን የራሱን ያሳውቅልናል። ከኃጢአትና ከዓለም ጋር ተዋደን ተከባብረን አንተ ትብስ አንተ ትብስ ተባብለን የምንኖር ከሆነ ነው እግዚአብሔር አይታወቅም። ልንሸመድደው እንችላለን ሰማንያ አንዱን መጻሕፍት በነገራችን ላይ ጥቅሱን ከነ ትርጉሙ ከነ ምስጢሩ ልንለው እንችላለን፣ ግን እግዚአብሔር እናናቀው። ስለዚህ ይሄ እንደ እርሾ ነው ማለት ነው ይሄ ሌሎች የቤተክርስቲያን ትምህርቶች ኮርሱ ምኑ ምኑ ምኑ ስብከቱ ምኑ ምኑ ምንድን ነው? እርሾ ነው። ወደ እግዚአብሔር ገጻችንን ዞር እንድናረግ ማሳሰቢያ ነው እንጂ እግዚአብሔር ማሳወቂያ አይደለም። ከዚህ በተሻለ እግዚአብሔር በምን እንደሚታወቅ በሕይወት ስለ ነው የሚታወቀው። ግልጽ ነው አይደለም? አዎ። እና እግዚአብሔር ምስጢር ነው ግን አይ እኔ ምስጢር ብቻ ነኝ ብለው ግን ራሱን ሰውሮ አልኖረም። ራሱን በተለያየ ጊዜ ለአባቶቻችን አሁን ከመላእክት ጀምሮ ከነ አዳም እና ሔዋን ጀምሮ ለአባቶቻችን እራሱን ገልጦላቸዋል። እንዴት አይነት አምላክ እንደሆነ ምን አይነት አምላክ እንደሆነ አሁን ሌላ አይነት ከእርሱ ትይዩ ሌላ ቢጤ አይነት አምላክ አለው ለማለት አይደለም። ግን የእርሱ ምን እንደሚወድ ምን እንደማይወድ ምን እንደሚቀበል ምን እንደማይቀበል ፈቃዱ ምን እንደሆነ ምን እንዳልሆነ በተለያየ ጊዜ ራሱን እየገለጠ ገልጿል እና ስለ ህልውናው ስለ ህልውናው ስለ እግዚአብሔርነቱ ስለ አንድነትና ሶስትነቱም እንደዚሁ አሳውቋል። በተለይ በተለይ በብሉይ ኪዳን በአምሳላት በተለያዩ ምሳሌዎች በአዲስ ኪዳን ደግሞ በጋሃድ ራሱን አንድነትና ሶስትነቱን ገልጧል እና ምን ይላሉ አባቶቻችን ሊቃውንት ስሉስ ቅዱስን ወልድ ከመቤታችን ስግው ከመሆኑ አስቀድሞ ስሉስ ቅዱስን ማንም ያውቃቸው የለም አልነበረም ይላሉ። ስለዚህ ስሉስ ቅዱስ ስላሴ የታወቁት መቼ ነው ነው በሰው ዘንድ ወል ከመቤታችን ክርስቶስ ከመቤታችን ምን ከሆነ በኋላ ሰው ከሆነ በኋላ ነው። ከዚያ በኋላ ምን ነው ሐዲሳት ቅዱሳን መጻሕፍት የተጻፉት ያ ማለት አዲስ ኪዳን የተጻፈው እና የአዲስ ኪዳን መጀመሪያ ወይ ወንጌል መጀመሪያ ምን ነው የሚለው ቀዳሚሁ ቃል ውእቱ በመጀመሪያ ማን ነበር? ቃል ነበር ከዚያ በኋላስ፣ በመጀመሪያ ቃል ነበረ ምን ማለት ነው? ፍጥረት ሳይፈጠር በፊት ማለት ነው። አዎ፣ ግን ፍጥረት ሳይፈጠር ፍጥረት መነሻ መጀመሪያ ነበረው፣ ቃል መነሻ መጀመሪያ ነበረው ለማለት ነው? እንዴ፣ በመጀመሪያ ቃል ነበረ የተባለው ዮሐንስ አንዳንድ ላይ ነው። ምክንያቱም አሁን በአነጋገር ብዙ ጊዜ የገና ሰሞን የአስተርእዮ ሰሞን የሚመጣ የመጽሐፍ ቅዱስ ጥቅስ አለ ከማቴዎስ ወንጌል የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። እስከን ፍጻሜ የሌለው እስከ፣ ፍጻሜ ያለው እስከ ያልን ተረጎማልና አይደል ይሄ ፍጻሜ የሌለው እስከ ነው እስከ ዘላለም ድረስ ነው ብለን ተረድተነዋል። መነሻ የሌለው መጀመሪያና መነሻ ያለው መጀመሪያም ማለት መነሻ ያለው መጀመሪያ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያዋ ዕለት በዕለተ እሁድ በመጀመሪያዋ ሰዓት እግዚአብሔር አምላክ ሰማይና ምድርን ፈጠረ ብሎ ሲናገር መጽሐፍ ነብዩ ሙሴ ይሄ መጀመሪያ የተባለው የመጀመሪያው አረዳድ አገባብ ፍጥረት መጀመሪያ ስላላቸው የመጀመሪያውን ዕለት የመጀመሪያውን ሰዓት ለማመልከት ነው። ስለዚህ መነሻ ያለው መጀመሪያ ብለን እንረዳዋል። ቃል እንደዛ ነው። እንደ አካላዊ ቃል በመጀመሪያ ቃል ነበረ ተብሎ የተነገረለት ቃል መነሻ አለው ማለት ነው ብሎ ሰው መጠየቅ አለበት ወይም ይጠይቃል ከዚያ ምን ብሎ ይመልስልናል ሁለተኛው አረፍተ ነገር ምንድ የሚለው የወንጌሉ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ አይ እግዚአብሔር ዘላለማዊ ነው ዘላለማዊነቱ በብሉይ ኪዳንም በነቢያትም ከእነሱም በፊት በነበሩ አባቶች ትምህርት የታወቀ የታመነ ነው ይህ ቃል ያልኩት መነሻ ያለው መጀመሪያ አይደለም ከእግዚአብሔር ጋር ነበረ ማለት ከዘላለም ማለት ነው። ዘላለም ማለት መነሻ የሌለው መጀመሪያ ማለት ነው እያለን ነው ወንጌላዊ ቅዱስ ዮሐንስ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እሺ፣ ይሁን እናሱስ፣ አሁን የኛ ህሊና እኮ ይጠይቃል አያረፍም። ቃል በእግዚአብሔር አብ ዘንድ ነበረ ከተባለ ከእግዚአብሔር አብ ጋር ምን አይነት ግንኙነት ነበራቸው? የበላይና የበታች ነው የተገብሩ አይነት የደረጃ ልዩነት ኖሯቸው ነው ወይስ እንዴት ባለ አኳኋን ነው? ከእግዚአብሔር አብ ጋር ነበር የተባለው ብሎ የሰው ሕሊና ቢጠይቅ ሶስተኛው አረፍተ ነገር ምን ይላል? ቃልም እግዚአብሔር ነበር። አይ የለም ቃል ያልነው አምላክ በእግዚአብሔር አብ ዘንድ ነበረ ስንል ከእግዚአብሔር አብ አንሶ በደረጃ ወረድ ብሎ አይደለም፣ ተለይቶም አይደለም እሱ ራሱ እግዚአብሔር ነው እንጂ ልክ እንደማን እንደ እግዚአብሔር አብ አሁን ማን ነው እግዚአብሔር ነው እያለን ያለው ቃልን አይደል እንዴ ስለ ሁለት አካል አገኘን ማለት ነው እስካሁን በአረፍተ ነገሩ አካሄድ ታዲያ ሁለቱ ብቻ ናቸው እንደ ነበሩት ብለን ደግሞ አሁንም ብንጠይቅ አራተኛው አረፍተ ነገር ምን ይላል ይህም በእግዚአብሔር ዘንድ ነበረ አይደል የሚለው ይህ ያለው ጠቋሚው ቃል ማን ነው አሁን ወደ ትምህርት ቤት ለመልሳችሁ ነው የሆነ አይነት ምንባብ ይመጣና በአማርኛም ሆነ በእንግሊዘኛ ኢት ሪፈርስቱ ይባላል ዘይ ሪፈርስቱ ታስታውሳላችሁ ትምህርት ቤት። አሁን ይህ የተባለው ማን ነው? የዚህ ሁሉ አረፍተ ነገር ባለቤት ማን ነው? ቃል ነው አደለ? ይህ የተባለው ቃልም አሁንም በእግዚአብሔር ዘንድ ነበረ ይላል። ለመድገም ፈልጎ ነው እንዲህ ሁለተኛው አረፍተ ነገር ላይ ያነሳውን በእግዚአብሔር አብ ዘንድ ነበረ ያለውን መድገም ፈልጎ ነው አይደለም። አሁን ግን በእግዚአብሔር ዘንድ ደም ያለው በእግዚአብሔር መንፈስ ቅዱስ ዘንድም ነበረ። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር ቦታ ሳይወሰን ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ከዘላለም ነበሩ ማለት ነው። የወንጌል መጀመሪያ እሱ ነው። በነገራችን የወንጌል መጀመሪያ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ባህል፣ የትምህርት ትውፊት መጀመሪያ እንድንማር የምንታዘዘው ምንድን ምንድነው ምሥጢረ ስላሴ ነው አይደል? ማንፈጠረ ይባላል። አሁን የድሮ ትምህርት ስርዓት እንደው በተስዕሎና ተሰጥኦ ነበረ። ጥያቄና ምላሽ ጥያቄና ምላሽ እያረገ ማለ ማንፈጠረ። ስላሴ ስላሴ ስንት ናቸው? አንድም ሶስትም። አንድነታቸው በምንድን ነው? በዚህ በዚህ ሶስትነታቸው ምንድን ነው? በዚህ በዚህ እያለማ። ማንፈጠረ ማንፈጠረን እግዚአብሔር አለ ወይስ የለም? አይደለም የምጀምረው ጥያቄ። ለምን እኛ በብሉይ ኪዳንም የእኛ ማህበረሰብ አማኝ ነበረ በሐዲስ ኪዳንም በዛው ከእምነት ወደ እምነት ስለሆነ የተሸጋገረው ማለት እግዚአብሔር አለ ወይስ የለም ብሎ የእግዚአብሔርን ሕልውና ጥያቄ ሆኖ አያውቅም ማለት ነው፣ ለኢትዮጵያ ምእመናን ማለት ነው። ስለዚህ ማን ፈጠረ ከስነ ፍጥረት ወይም ከስላሴ ነው የሚጀምረው። ስነ ፍጥረትእና ስላሴን በአንድ ላይ አምጥቶ ከስላሴ ሕልውና ይጀምራል። ማን ፈጠረ ስላሴ፣ ግልጽ ነው አይደል? አካሄዱ ስላሴ ስንት ናቸው? አንድም ሶስት። ከዚያ በኋላ ከዚያ በኋላ ወደ ስጋ ይሄዳል፣ ወደ ሌሎች ምስጢራት ደግሞ ይሄዳል ማለት ነው እና ወንጌሉም መጀመሪያ የሚያመጣው እውነት ነው አይ ቢከብዳቸውስ ብሎ አላዘነልንም ወንጌላዊ ቅዱስ ዮሐንስ ቢከብዳቸውም ይክበዳቸው የረቀቀውን ምስጢር የሚያጎላ የሚያስረዳ የሚገልጥ ማን አለ እግዚአብሔር አለ ሲጀምር ሃይማኖት በኋላ ላይ ብናመጣው ምስጢረ ስላሴን እኛ በእውነተኛው አስተሳሰብ በእውነተኛው እምነት ካልቀረብ ነው ልንረዱው አንችልም የፈለገ ሰማኒያ ዓመትም የእኛን ሳይንስ ተምረንም እንኳን ቢሆን ስለዚህ መጀመሪያ ላይ ያመጣዋል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህም በእግዚአብሔር ዘንድ ነበር ይላል። በአራት አራፍተ ነገሮች የስላሴን አንድነትና ሶስትነት የአካል ሶስትነት ያስረዳናል። ከዛ ይህንን ያዝንና አሁን ቤተ ክርስቲያን ይህንን የያዘችና ብሉይ ኪዳንን ራሱ የተረዳችው በአዲስ ኪዳን መነጽርነት ነው እንጂ ብሉይ ኪዳን ያኔ ሲጻፍ በነ ሊቀ ነቢያት ሙሴ በሌሎችም ነቢያት ሲጻፍ በተጻፈ ቁጥር አሁን ያለውን አንድምታ አሁን ያለውን ትርጉም አሁን ያለውን ማብራሪያ አላብራራንም፣ አልተረጎምንም። ገና ክርስቶስ እስኪመጣ አልተገለጠልንም። የብሉ ኪዳን ራሱ ምስጢሩ ምስጢርነቱን አልገባንም። ስለዚህ ዮሐንስ አንድ አንድ ላይ ያለውን ይሄንን የስላሴ ምስጢር ተረዳችና፣ ቤተ ክርስቲያን ይሄንን ይዛ ወዴት ሄደች? ወደ ዘፍጥረት ሄደች። በመጀመሪያ ቃል ነበረ የሚለውን ምን ብላ ተርጉማ? መጀመሪያ አለ የቃል ሌላ ስሙ መጀመሪያ መባል ነው። መጀመሪያ ተብሎ መጠራት ነው። ዶም ይህ ያልተለመደ አማርኛ ሊሆን ይችላል፣ ቶሎ ቶሎ ያልሰማነው ሊሆን ይችላል። ግን ለወጥ ብናደርገው ቶሎን እናስታውሰዋለን። የቃል ሌላ ስሙ መጀመሪያ መባል ነው ማለት አልፋ መባል ነው። አልፋ ኦሜጋ ይባላል አይደለ? ክርስቶስ አልፋና ኦሜጋ እኔ ነኝ ይላል። አልፋ ማለት መጀመሪያ ማለት ነው። ኦሜጋ ደግሞ መጨረሻ ማለት ነው። ፊተኛና ኋለኛ እኔ ነኝ ይላል። ፊተኛ መጀመሪያ ነው። ኋለኛስ መጨረሻ ማለት ነው። መጀመሪያ የሌለው መጀመሪያና መጨረሻ የሌለው መጨረሻ ማለት ነው ክርስቶስ። ስለዚህ የቃል ሌላ ስሙ ምንድን ነው እያለን ነው ቅዱስ ዮሐንስ፣ መጀመሪያ መባል ነው። ይሄንን ይዙና አባቶች ወደ ኦሪ ዘፍጥረት ይሄዳሉ። ኦሪ ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ የእግዚአብሔርን መንፈስ በውሆች ላይ ሰፎ ነበር ይላል። ኦሪ ዘፍጥረት ምዕራፍ አንድ ቁጥር አንድ ስለዚህ የቃል ሌላ ስሙ መጀመሪያ ነው ብለናል። በመጀመሪያ ማለት በቃል እግዚአብሔር ማለት እግዚአብሔር አብ ሰማይና ምድርን ፈጠረ ማለት ሰማይና ምድርን የሚታየውና የማይታየውን ረቂቃውና ግዙፋኑን ፍጥረት በሙሉ ፈጠረ። ማን? እግዚአብሔር አብ በእግዚአብሔር ወልድ። መጀመሪያ ብሎ እግዚአብሔር ወልድን በመጀመሪያ ብሎ በእግዚአብሔር ወልድ ማለት ነው። እግዚአብሔር ብሎ ደግሞ እግዚአብሔር አብን፣ ሁለቱን አካላት ነገረን ማለት ነው። አሁን ሶስተኛ ይቀራል። አይደለም ወረድ ይልና ቁጥር ሁለት ላይ ምን ይላል? የእግዚአብሔር መንፈስ በሆሽ ላይ ሰፎ ነበረ ይላል። እግዚአብሔር መንፈስ ቅዱስ። ስለዚህ እኛ አልገባንም እንጂ እንግዲህ ክርስቶስ እስኪመጣ ድረስ እኛ አልገባንም እንጂ ከዛ ክርስቶስ ከመጣና ወንጌላት ከተጻፉ ሐዋርያት ካስተማሩ ከሰበኩ በኋላ አሃ ዮሐንስ አንድ አንድን እንዲህ የተረዳ ተረዳ ነው ምሥጢረ ስላሴ ዮሐንስ ምዕራፍ አንድ ቁጥር አንድ ይህንን ተረድተን ወደ ዘፍጥረት ስንሄድ እሱም ለካ ምሥጢረ ስላሴ ነው። ኦሪ ዘፍጥረት ምዕራፍ አንድ ቁጥር አንድ ምንድን ነው? ምሥጢረ ስላሴ ነው፣ የእግዚአብሔር አንድነት ሶስትነት።